እኔ እንዳንተ እጅ የበዛበት ወንድ በቃ ያቅለሸልሸኛል። ይጣለኛል። ውጣልኝ። ያቅለሸልሽ። አንተ ውጣልኝ፣ ወደዛ ውጣ። እንጀራ ጋገሪ ምናምን። ኧረ እንጀራ መጋገር አይደለም፣ ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት ችላለሁ። አይ ቲንክ መቀቀሉን ነው። እንግዲህ ውሃው እኮ ነው የሚቀቅለው። አቃትዬም አውቃለሁ። ፓስታ ፓስታ ስለዚህ ያ እንደ ስታኩ ሊቃጠል አይችልም እ ይችላልአልቆ ነዋ የጨመረበት አለ። በጣም ከይቅርታ ጋር እኔ እርጋ ሄሌ ዱባይ ዕቃ ማምጣት ነበረ ሚሰራው እና ሂሳብ ልቀበል ነው እዛ ጋር ደሞ እንጂ መረጋገጥሽም ይዘሽ ቤት ቤት ደግሞ ችግር እስኪ እስኪ ነገር ግን ሶስት ልብ ሰጠች፣ ወጣችና ሶስት አንበሳ ተሰጣት። ዛሬ ደግሞ ማለት ነው ምን ታደርጊያለሽ?

የሀላል ሚስት ስትሆን ነው ኑር የሚከሆኑ። ወንድም አለም ነሲም ወይ እንዴት ነሽ? አትቋጥሪ አንቺ ደግሞ ሶስት አንበሳ ከወረድ ልጅ ትናንትና ሜም ሳይወረድ ልጅ ሶስት አንበሳ ሻርክ፣ ሻርክ እኔ ድሮ ጎበዝ ጌመር ነበር።

ጥቅም ፈልጌ አይደለም። ገና ገና ጊፍተርነ ብዬ አይደለም። ሲሄድ ፎሎባክ ይላል። የልጅ ፕሮፋይል አለ። እኔ ልጅ መውለድ ይፈልጋለሁ። ሴት ጠፍቶ ነው የምታረግዝ ሳይሆን እናት የምትወለው ማለት ጨረስን። ቅጥት አትደውልልኝም። አንተ ጀነራል ውስጥ ነው ያለኸው ኢንስታግራም። ከዛ ዝም ብሎ ኖቲፊኬሽን ፊት ለፊት ስለሚገባ ላይ ማለት ነው ጀነራል። ምሳሌ ነው የምወጣው፣ እነ እንትና እነ ዳኒ ምናምን ትይልኩልኛል እኔ ሬሎችን ይልኩልኛል እኔ ጋር መጀመሪያ ሰላሳ የሚገባ ማሽ አለ

አንድ የሚጠላ ይመጣል፣ አንድ የሚጎደዳ ይመጣል። ጎዳናው ሸኛ ይዞ ነው ስራል ወይ ወይ ወይ ወይ አብድዬ አባቴ በርቺ በርቺ በርቺ በርቺ ገና ሰላሳ

ወላይ ሳም ን ወንድም ምን ይቸገር። ሀቢብ ቢቴኩ ቆይ የድሮ ጀለሶች እንዴት ሆኑ? ፀሐይና የውሸት ጓደኛ ምን ሲል ነው የሚመጣው? አይደለም ጥላና የውሸት ጓደኛ ፀሐይ ሲወጣ ነው የሚወጡት። ልክ ፀሐይ ሲገባ ይሄዳል። እዛን ጀለሶች የት ተብዬ አንተ አሁን ሰው ስለሆንኩኝ